እዚህ ከቢኒያም ጋር ታርቃለች እንግዲህ ማለት ነው። እንግዲህ በቢኒያም ፍቅር በጣም ተጎድታ ነበር። እንግዲህ የያፌት አክስት ልጅ አቤል ፂዎንን ይፈልጋት ነበርና በመካከላቸው እሱ ጋር እንግዲህ ነበር እንደሆነች ክፍተት የተፈጠረው። እንግዲህ ቢኒያም ለፂዎን ሲል በጣም ተጎድቷል። ህይወቱን ብዙ አደጋ ላይ ወድቋል። እዚህ እንግዲህ በስተ መጨረሻ አልፈልግሽም ብሏት ነበር። ነገር ግን ቤዛ እንግዲህ ዛሬ በትወና መልኩ አስታርቃቸዋለች ማለት ነው። እሱም ደግሞ ተመካክረው ዜና ቤዛ ራሷን እንደምታጠፋ አድርጋ ስልክ ተደውሎለት ጺን እንግዲህ ለመርዳት ሲመጣ በዛው እንደሚታረጉ ከወደደሽ፣ ና ካፈቀረሽ ይመጣል ብላት ይህን ትወና እንግዲህ ቤዛም ጺም ተስማምታ እተውነዋለሁ ብላ ተውነ እንግዲህ ታርቀዋል። በጣም ደስ ይላል። አንዳንድ ጊዜ በእኛ ሰበብ ሰዎች ሲደሰቱ ማየት ምን ያክል ደስታ ነው። አሰላሙአሌይኩም አረህማቱላይ በረካቱ ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከእኔ ጋር ሁሉ ሰላም አልሐምዱላህ። ስ እንግዲህ ናታ ባለፈው በጣም ስትጎዳያ ስየት ና ቢንያም ሄዱ እህቴ በጣም ተጎድታለች ታስፈልጋት አለህ ብሎ ለምኖት ነበርና ቢኒያም እንግዲህ ከደረሰበት ጉዳት አንጻር አንተና እህት እንግዲህ እኔጋ ግንኙነት የላችሁም፣ ብሎ ነበር የመለሰው ማለት ነው። እሱም ወዷል። ቢኒያም በጣም ተሰቃይቷል። አብዮል ማሰቃይቶታል። በጣም ብዙ ነገር ሆኖ አለ። በጣትም በጣም ስለሚወዳት እንግዲህ እንደት እንደት ታደርገኛለች፣ ትገዳኛለች፣ ብሎ በጣም ተናዶባት ነበር። እናታም አሁን ላይ እንግዲህ በጣም አጣዲያ ስራ ላይ ስላለ ቸክ እያረጋት አይደለም። እንግዲህ ከቤዛ ጋር ነው ያለችው። ቤዛ ምንድነው እንግዲህ ፈጠረችው። አንቺ ራስሽን እንደማጥፋት አንቺ ራስሽን እንደማጥፋት ብለሽ በርዘግተሽ ትታውን ያለሽ፣ እኔ ደግሞ ከውጭ ሆኔ እንደመርዳት ብዬ ብለው ተመካክረው እንግዲህ እንትወና ተው ነው ከዳግም ጋር ከቢኒያም የቢኒያም እንግዲህ የወንድሙ ልጅ እሱ ጋር ስለሚግባባ ከእሱ ጋር ደውለን እንነግረዋለን መጀመሪያ። ከዚያ እሱ ወደዚህ ሲመጣ ከፈቀረሽ ና ከወደደሽ ይመጣል፣ ለየሮጠ ነው የሚመጣው አለቻት ቤዛ ማለት ነው። እንግዲህ እዚህም እንደተባባሉ በር ዘግታ እራሷ ልታጠፋ መስላል። ሞከረች ማለት ነው። ቤዛ ከጓደኛዋ ጋር እንግዲህ እንተቀመጠች እየሮጠ በሩጫ መጣ ማለት ነው ቢኒያ ቢኒያ መጥቶ እንግዲህ ቀጥታ ወደ ፎቅ ገብቶ ነበር ወደ ጽጋ ነበር ሄደውና ጽን እንግዲህ ልመና ጀመረ ማለት ነው። ራስ እንዳታጠፊ እኔ አፈቅርሻለሁ ሆድሻለሁኝ፣ እባክሽ እያ ልመና ጀመረ ማለት ነው። እንግዲህ እሷና ፂና ቢንያም ሲጮሁ ቤዚም ወጣች ማለት ነው። እንዲሁም ጓደኛ ወጣ። ከዚያ እንግዲህ ሎሊትም እንግዲህ አስቂቱ ሎሊትም እንግዲህ ወጣ። ሁሉም ልመና ጀመሩ። ከዚያ በኋላ እንግዲህ እንደሚያፈቅራት ሲነግራትና እርግጠኛ ስትሆን በሩን በርን ከፍታ እንግዲህ ተገናኙ ማለት ነው። ቢኒያም እና ጺ በዛው እንግዲህ ታረቁ ማለት ነው። እንግዲህ ያሴረችው ምርጥ ሲስተም እንግዲህ ቤዛ ሰርቶላታል። በሷ ምክንያት እንግዲህ ታርቀዋል ማለት ነው። ወይም ደግሞ ጺን እና ቢኒያምን ቤዛ አስታርቃቸዋል ማለት ነው። ያው ድራማ በጣም ሰርቶላታል። በጣም ደስ ይላል። የሰዎች ደስታ ከማየት በስተቀር በላይ ምንም የለም። በእሷ ሰበብ ሲታረቁና ሲደሰቱ ለእሷ የበለጠ ደስታ ሆነ ማለት ነው። እና እንግዲህ አሁን ላይ ደግሞ ናታ በጣም ስራ ወጥሮታል። ናታም እንግዲህ ወደ ቤት መጥቶ እሱን ለማየት ቤት ሲመጣ እንግዲህ ሎሊት ብቻ ነበር ያለችው። ሎሊት ደግሞ ናታን እንግዲህ ትቆጣጠረዋለች። የት እየሄደ ነው፣ ስራው ምንድን ነው እያለች። እሱም በቀደም እጇን ስትቆረጥ ማን የቆረጠሽ፣ ምንድን ነው ምሰሩ እያለ ሲያወጣት አልናገርም እያለች ነበር። ና ከጼ ክላስ ካፍ ገብታ የናታን ክላስ ለማየት ቁልፍ እየፈለገች እያለ አላገኘችውም። ናታ አሁን ራቅ ብለህ ከቤት ምን እየሰራህ ነው? ምንድነው ምሰራው እያለች የሱን ስራ ለማወቅ ደፋ ቀና እያለች ነው። እሱም መጥቶ ቤት ቁጭ ብሎ ሎሊስ ሲላት ዝም ብላ ጠገቡ መጣች ማለት ነው። ከዚያ በኋላ ለምንድን ነው እንደዚህ የምትሆነው ግን እያላት ነበርና ቤዛና ፂ ከውጭ መጡ ማለት ነው እንግዲህ ውጭ ላይ ወተው ፂ ና ግን ያንን ድሮ የሚያረጉትን ወካቸውና ፍቅራቸውን ተገላጸዋል። በጣም ደስ ብሎ የድሮ ፍቅራቸው ተመልሷል ማለት ነው። አይዲያ ደግሞ ደሞ ከዚህ ጋር እንግዲህ አቤላን ለማጥቃት እና ያፌትን እነሱም ከኤፍራታ ጎን ሆኖ ያገዙ እስከሆነ ድረስ ዳግም እናቱን የት ቴር ነው እያለች ስታስጀንቀው፣ የትም ሄጅ አይደለም ይመጣል። አሁን ጼጋ ስለሆነ ነው ሊታረቁ እንደዚህ እንደዚህ ብሎ ሲነግራት፣ ገንም ደግሞ በጣም ደስ አላት ማለት ነው። በመቀጠል የናታ ጓደኛ እንግዲህ የናታ ጓደኛ አዲሷ ጓደኛው ደግሞ ጼጋ ሄጅ አለሁኝ አሁን አልመጣም ስት እንተም ማለት ከጊዜ ጊዜ ያለለን ለኔ ጊዜ ነው እንጂ እያለች የወንድሟን እንግዲህ ወንድሟ ከእነ ናታ ቤት እንትና የቤዛ ጓደኛ መሆኑን አታውቅም። እዛ ሄዱ። እንግዲህ የእሱን ምንድን ነው ክላሱ ያለው እያለ የእሱን ክላስ ለመክፈትና ለማያት መረጃ በር እየታገለች አልተከፈተላት ማለት ነው። ያፌት እንግዲህ ካሁን ላይ ኤፍራታ ጋር እየኖረ ነው። ኤፍ ብዬ ደግሞ ባለፈው ጊዜ ቤላ ከኛ ጋር ይኖር ለመላላክም ለሁሉ ነገር ብለው አይሆንም ይሄንማ አላደርግም ብሏት ነበር ማለት ነው። ምክንያቱም አያምነውም እና አይሆንም እንደዚህ ቤት እሱ መምጣት የለበትም ብሏት ነበር። ዛሬ ግን አጠገቧ ቤቷ ቁጭ አድርገው ፊልም እያዩ እያለ ድንገት መጣባቸው ማለት ነው። በጣም ነበር እንግዲህ የደነገጠችው እሷም እሱም እንግዲህ ያፌትም በጣም ተቆጥቶ አለ። በመቀጠል የፂ የፂና የቢኒያም ፍቅር በመመለሱ እና በመታረቃቸው በጣም ደስ ይላል። ትክክለኛ ፍቅር ካለ እንደዚህ ሰው ልጅ ተስፋ ይል